ሞታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማ ነው። እውነት እያደረች ትጠራለች የሚባለው ነገር እንግዲህ ይሄ ነው። እውነት ነው። በጣም በእውነት ዛሬ ደስ የሚል ዜና ነው እየላችሁ የመጣሁት። የሩታ ልጅ የኔ ነው እያልኩ ድምፅ ሆኖኝ ስላችሁ አንዳንዶቻችሁ አብድሃል፣ እንዴት ስትሉኝ የነበራችሁ ቀጠል እንድትሉ ነው ዛሬ ህን ዜና እየመጣሁት። ከጎን የሆናችሁ ደግሞ አይዞ፣ በምርመራ ይረጋገጣል፣ ልጁ ያንተ ከሆነ የትም አያመልጥም ስትሉኝ የነበራችሁ ወንድሞቼ ይሄው ዛሬ ቡራ እንግዲህ የህክምናውን ውጤት ይዞ አብርሽን አስረድተውታል ማለት ነው። እንግዲህ የሩታ ልጅ የኔ ልጅ ሆኗል። እንኳን ደስ ያላችሁ። እኔን የምትወዱ እኔን የምትደግፉ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። በጣም ደስ ብሎኛል። እንግዲህ የሩታ ልጅ የኔ መሆኑ በዶክተሮች ተረጋግጦ መረጃ ይዘን እንግዲህ አስ ይዤ ማለት ነው ለቡራ ቡራ ዛሬ አስረድቶታል። ቡራ በጣም አመሰግናለሁ። እውነት ሚዲያ ማለት እንደዚህ ነው። እውነትን ይዞ መጓዝ የሚችል ሚዲያ ነው እኛ መደገፍ ያለብን ቡራን ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱልኝ በአክብሮት ጠይቃለሁ። ተባብሮኝ እንግዲህ ከሱ ጎን ሆኖ እንኳን ሳይፈራ እውነትን ይዞ አብርሽን ጠርቶ አስረድቶታል። አብርሽ ማንገቱን ደፍቷል። በጣም አዝኗል። ምንም ማድረግ አይቻልም። እንግዲህ ልጁ የኔ ነው የኔ ነው በቃ የኔ ነው ስል እየዋሾህ አልነበረም። ቤተሰቦቼ፣ በጣም ደስ ብሎኛል። እንኳን ደስ አላችሁ። በድጋሜ እልል እያላችሁ ኮመንታችሁ እንድታስቀምጡልኝ በአክብሮት ጠይቃለሁ። የሩታ ልጅ የኔ ልጅ ነው። አብርሻ ይዞ ያጋጥማል እንዲህ አይነት ነገር እንግዲህ። ጥሩ አርገህ ያልሰራው ነገር የትም አይመጣም። ለወደፊቱ ጥሩ አርገህ ለመስራት ሞክር ወንድሜ። እንግዲህ ልጁ የኔ ነው። በድጋሜ እልል በሉ ቤተሰብ ቡራዬን ግን በጣም አመሰግናለሁ። እንግዲህ የሕክምናው ውጤት በደንብ ተጠናቆ ከዚህ አገር ነው እንግዲህ ከእስራኤል ሀገር ነው ያጠናቀቅኩት ሁሉን ነገር ከዛ ድሮ ስትከታተል የነበረችውን ነገር በሙሉ አምጥቼ ያው የእኛ ሀገር ዶክተሮች በጣም የሚገርሙ ስለሆኑ እውነታውን የእኔ ልጅ መሆኑን አረጋግጠው ነግረውኛል። ና እሱንም ውጤት አሽጌ በፖስታ ለቡራ ሳማክረው ን ችግር አለው። እሱም ተስፋ ይቁረጥ አንተም ደስ ይበለህ ልጁም አባቱን ይወቅ ብሎ ያው ዛሬ አስረድተውታል። ከፍቶታል። አብርሽ አይዞ፣ አብርሽ አይክፋ፣ አብረን እናሳድገዋለን። አንተም ትወልዳለህ፣ አይዞ አንድ ቆለጥ ብትሆንም ትወልዳለህ። አይዞ አይዞ፣ በርታ። ለማንኛውም ውዲ የኤፊ ሾው ቤተሰቦች ሰላም ናችሁ ወይ? ደህና ናችሁ ወይ? የደስታ ብዛት ነው እንግዲህ ሰላም ሳልላችሁ እስካሁን ኑሮ የምቀባጥረው። ደስታዬን ተካፈሉኝ፣ ኮመንት ጻፉ። በጣም አመሰግናችኋለሁ። አብርሻ ይዞ ሩታዬ። መቼም እውነትን ብደብቂ እያደረች መጥራቷ ስለማይቀር እውነት እየጠራ ሂዷል፣ ውሸት ተደብቆ ቀርቷል። አመሰግናለሁ ቤተሰቦቼ። ደስ ስላለኝ ነው የመጣወት ከቪዲዮ ጀርባ ሁኜ አልተመቸኝም በቪዲዮ ብመጣም ራሱ ራሴን መቆጣጠር አልችልም። ደስታው ሚገርም ደስታ ስለሆነ የተሰማኝ ያለው ከቪዲዮ ጀርባ ሁኜ ብመጣ ይሻላል ብዬ ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ኖላችሁ። ባባይ